ሰላም ጤና ይስጥልኝ። እንደምን አላችሁ? ይሄ የእናቴ ቤት ነው ታውቃላችሁ። እና ይሄ የፍሬንች ዶር መጋረጃ ቁጭ ብዬ ከምሽቱ ስድስት ሰዓት ነው። ሁሉም ሰው ተኝተዋል። እኔ ግን ሂሳብ እየሰራውኝ ነው። ከዛ ይሄ መጋረጃ በጣም ነው መወደው። ቤታችን ግርማ ሞገስ ሰጥቶታል። አስራ ሁለት ሜትር መጋረጃ ነው የሰራሁት። የስረኛው ስድስት ሜትር ነው። ይሄ ደግሞ ሁለት ታሳሪ ነው። እዛም ጋር ታሳሪ አለ ለምን እንዳወጡት ባላውቅም ማለት ነው። እና ሶስት ነው ታሳሪዎቹ። የውስጠኛው ስድስት ሜትር የላይኛው ስድስት ሜትር ማለት ነው ወፍራሙ ፓርት እና በጣም ነው የሚያምረው። በጣም ግርማ ሞገስ አለው ቤቱ ላይ ፍሬንች ዶሮ ላይ እንደዚህ ሽብሽብ ብሎ ወራጁ በጣም ነው የሚያምረው አይታችሁት ከሆነ እና ወደድኩት፣ እንዲያየችው በቃ ደስ አለኝ። ብዙ ጊዜ መጋረጃ ስታዙ ያው ዘጠኝ ሜትር ነው የምንሰራላችሁ ለእናንተ ሂሳቡ ስለሚበዛባችሁ ብለን ማለት ነው ሶ ዘጠኝ ሜትር ማለት የውስጠኛው አምስት ሜትር የላዩ ደግሞ ሁለት ታሳሪ። ብዙ ጊዜ ትእዛዝ ታዝዣ አይታችሁን ከሆነ ሁለት ነው ታሳሪ ማድረግላቸው ነገር ግን እንደዚህ አይነት ግርማ ሞገስ ያለው መጋረጃ ማሰራት ይቻላል። እንደዚህ በሶስት ታሳሪ እነዚህ ሽብሽብ ብሎ መጋረጃው ይወርዳል እና እንደምትመለከቱት ያምራል። እዩት፣ እዩት ተሸብሽቡ እንዴት እንደሚያምር እዩት። ማርያምን እዩት! ብሉ ብላክ ነው። እኔ ታውቃላችሁ፣ ዶቃ ብሉብላክ መጋረጃ የኔ ምርጫ ነው። አምስት ዓመት ባታጥቡት ራሱ እድፉ አያስታውቅምም። እድፍም ይችላል። በተለይ ለእናት ለአባት ቤት ልክ እንደኔ እናትና አባታችሁ ቤት፣ ይሄ ዘመድ ጓደኛ ሰው የሚበዛበት ቤት እንደዚህ አይነት መጋረጃ እዘዙኝ ፕሊዝ። በቃ ብሉ ብላክ ዶቃ ብላችሁ እዘዙኝ። እውነቴን ነው የምላችሁ። ነጫጭ ይሄ ወንፊት ክራማው ምኖ ሻይንም የሚያደርጋት ትዘዙ እሱ እሱ አረብ ሀገር እዛ በፈለግነው አይነት ኦሞ በፈለግነው አይነት በረኪና በፈለግነው አይነት ሳሙና ስለምናጥብ ሁሉም ነገር ደግሞ ማግኘትም ስለምንችል እዛው አረብ ሀገር ለአረቡ እንተውላቸውና ለእኛ ሀገር ግን በተለይ ለቤተሰብ ሲሆን አሁን እንደኔ አይነት ቤት አጥባለሁ ብዬ ደፍሬ ነጭም ቤዥ ከለሮችም ልሰራ እችላለሁ። ይሄ ወንፊታማ ዳንቴላማ መጋረጃዎች ቆንጆ ቆንጆ መጋረጃዎች እንደዚህ አይነት መጋረጃ ግን ለቤተሰብ ቤት በቃ ቆንጆ ነው። ቆንጆ በቃ ሰላም አለው። ደስ ይላል። ግርማ ሞገስ አለው። እዩት፣ እዩት አያምርም? ፍሬንች ዶራችን። ከዛ እንደዚህ ደግሞ እንመጣና ማለት ነው ር ይሄ ደግሞ መስኮታችን ነው። እዚህ ጋር መብራት አለ። በጣም ነው ፓወር ያለው እና ይሄ ደግሞ እዩት፣ መስኮቱ ነው። እዩት ይሄ መስኮቱ ነው እና ይሄ ይመስላል ማለት ነው ይሄ ቁጭ ብዬ አላሳዝንም ሰው እኮ ተኝቷል ተኝቷል ቤቱ በሙሉ ተኝተዋል እኔ ብቻ ነኝ ያለሁት አልተኛውም መንቀልፌን እዛ ዝም ብዬ አይቼው አይቼው ደስ ስላለኝ ቀረጽኩላችሁ ለናንተ አያምርም ይሄ አስራ ሁለት ሜትር መጋረጃ ነው